ሌላስ በራሳቸው ነው እርስ በርስ ነው የተገዳደሩት። ወንድሙስ ቤተሰብ እርስ በርስ ነው የተገዳደሩትኝ ያኔ እሱ ነው የሞተው። በርጥ ግን በቃ እናት እንዴት ነው የምትቀበለው? ባለ እንዴት ነው የምትችለው? ይሄን ይመስል እናትማ መከረኛ እናትማ አለች። መከረኛ እናትማ ዘላለም ሀቤት ሻዘን ይግባ የተባለች መከረኛ እናትማ አለች። ትረዳለች መከረኛ ናታ እንዲሁ ፊትሽነች እንዲሁ በሀዘን ተሰቃይ የተባለች እናትማ ትረዳለች። በቃ ለው መለየት የኛ ናፍቆት አንገብግቧቸው ደሞ እዚሁ ተገዳድለን። አረ የኔ ገደለው እሺ ገደለው፣ ፖለቲካ አይደለም እኔ አላውቅም። ፖለቲካ አይደለም ኤልሲኢ ፖለቲካ አይደለም። ፖለቲካ አይመስለኝም። የኛ ታውቂ ኢትዮጵያን እንኳን አስቸጋሪ ነው። ሁላችን ምድልህኛ ስለሆነ ደሞ ወንድ ለወንድ ታቂያ ልጅ ከባድ ነው እንዴት እዛብሔር ይመስገን ሰላም ነው። ኧረ በአላህ ውሸት ነው በሉኝ። ነው እንግዲህ እንደሰማችሁ ነው ጋይስ ያው እኛ ሀበሻ ስንባል በነገራችን ላይ አንሸነፍም፣ ራስ በራሳችንም ጭካኔ የተሞላበት ነው። ብዙዎች እንግዲህ ያው ኢትዮጵያዊ ለኢትዮጵያዊ አብራችሁ ስትሰሩ አለመግባባት ይፈጠራል፣ ብዙ አለመግባባት ይፈጠራል። እውነት ለመናገር ዱባይ ላይም ሆነ ሳውዲም ላይ አብራችሁ ሰው ጋር የምትሰሩ እህቶች መጠንቀቅ ይኖርባችኋል፣ እህቶች ራሱ ማለት ነው። ለምን አንድ ነገር ሲመጣ እንድን ነገር አንድ ነገር ሊያስተምረን ነው እና የሚመጣው እንግዲህ ያው ራሳችሁን ጠብቁ ነው የሚባለው። እኛ ሀበሻ ልከኛ ነው፣ አንሸነፍን ባይ የሆነ ግልፍተኞች ነን እና ሰይጣኑም እንዳለ ኑሮ ዝሮ ዝሮ ለሱ ምንም ነገር የጠቀመው የለም። ለዚች ለመከረኛ እናት ለእሷው ሳር ለእሷው መከራ ነው ይህ ሁሉ የተፈጠረባት እና በጣም ያሳዝና ነው። ለህላዚም በጣም ነው ያዘንኩት እኔ እንጃ ቴዲ እን የቅርብ ሰው ማለት በቅርብ ማቀው መስዬ ነው የሆነ በቃ አንጀቴን ስፍስፍ ያለ ወላይ በቃ ረ ቢስሚላ፣ ህይወት በቃ እንደዝናታ ዝናታ። አንዳንድ ጊዜ ህይወታችን በራሳችን በጣም የሚያሳዝን ነገር ላይ የሚያሳዝን ደረጃ ላይ እንደርሳለን እና ያኔ ከዚህ ከቀን አያልፍም እኮ ቴዲ ዝሮ ዝሮ ማለት ነው ያው ዝሮ ስበቡን ፈጠረ እንጂ ከዚህ ከቀን ማለፍ አይቻልም። ከዚህ ከቀን ያኔ ተጽፎለታን የሚሞትበትንም ምክንያት ሆነም የሚሞትበትንም አገር ሆነ ዝሮ ዝሮ ከዚህ ቀን አያልፍም ነበረ። ያው እንግዲህ ወደማይቀረው ጉዞ ሄዴ አንድ ቀን የሰው ልጅ እርፍ ብሎ እንኳ የሆነ በቃ ረፍት አግኝቶ ረሃ ሁኖ ራሱን ማስደሰቻ ነገር ሳያጣ ራሳችን እንዲያስጨነቅን መታት መነጥቀና ልቻችን ማትቀረው ሞት ማለት ነው። ሱብሐንላህ ለራሳችን አንድ ቀንም ሳንሆን ለሰው እንደተጨነቅን አላማ እንዳዋተተን አንዱን ስንወጣው አንዱን እንዲልን፣ ያው ርዛኤል መጥቶ እንደዚ ነው ገትቶ ይወስደናል ማለት ነው። አንድ ነገር እንኳን ትንሳንል ርፍ ብለን ስለ ራሳችን አንድ ቀን እስቲ ማን ነው እስቲ ግን ስለ ራሱ ርፍ ብሎ የራሱን ሕይወት እንደው በቃ ምን አባቱ ሳላጭር ሕይወት ብሎ ሁሉም ነገር ተቷርፎ የተቀመጠ እኛ ኮ ዲስታችንን ራሱ አጣጥመን ማን ማን ጠቀምበት ማን ጠቀም ሰዎች ነን? ነው እና ዝሮ ዝሮ ሀበሻ ጋር የምትሰሩ ዝሮ ተጠንቀቁ። ሀበሻም ጋር ሆነ ሌላም ዜጋ ጋር ሆነ የምትሰሩ ዝሮ ዝሮ ተጠንቀቁ። አንዳንድ ጊዜ ሕይወት ሊያስተምር ነውና የሚመጣው እና ዙሮ ለሱ አልጠቀመውም። ይላይ ለእናቱ ለመከረኛ የተወላ ለአዚም ስብሓንላ ለሀውላ ላቀወተ ለቢላ አይ ሞት ግን አይ ለዛ ቆራጭ ሞት እኔ እንጃ እኔ ወላሂ የሆነ በቃ እኔ እንደዚህ የሆንኩኝ ቤተሰቦቹ እናቱ ሚስቱ እኔ እንጃ ምን እንደሚሆኑ፣ ዘመድ አዝማዱ የቅርብ ሰው ምን ሊሆን ነው፣ እኔ ዝህን ያክል የሆንኩኝ እነሱ ምን ይሆናሉ ብዬ ሳስበው በጣም ነው ለማሰብ ራሱ ማለት ወላ ማታ ነበር ያየሁት እና በቃ ሌሊቱን ሁላ በቃ የሆነ ድንቅ በቃ አለ አለ ህይወት ልካ እንደዚ ነው። ደግሞ ሰሞኑን ብቅ ብቅ እያለ ቪዲዮ ላይ ምናምን ላይ እያየነው ነበር እና ነበር በቃ ህይወት እንደዝናት ለዚች ለአጭር ህይወት ነው ይሄን ያክል ረጅም ጉዞ የምናሄደው። አይ ትናንት፣ አይ ፎቶ ብቻ እኮ ነው ለነገሩ፣ ስቆ የሚቀረው ፎቶ ብቻ ነው። እንደዚህ ልክ በቃ የሱን ፎቶ ያየ ፍዝዝ ብዬ ምናምን እየገረመኝ ራሱ ማለት ነው። አይ ህይወት ግን ረጋይስ መሸና ውስጥ ለራሳችን ለምንኖረው እንዴት ተንከራተትን። አንዱን መከራ ስንወጣው አንዱ መከራ አንዱ መከራ መሸሜ ሰው ቤት መሸም ደልቶን እየኖርን ነው ማለት ከባድ ነው። ግን እኛ አላማችን ረጅም ነው። ግን መቼ እንደምንሞት አናቀውም። እውነት የሰበሰብነውን ያካበትነውን ሳንበላ መሞታችንን ሳስበው ወላይ ህይወት በራሱ መቆም ራሱ ያስጠላኝ ያኖረብኝ? ሱብሃና አላህ እኔ እንጃ እናቷ እናቱ ምን እንደምትሆን ወላድ መሽ የሚያውቀዋን የወለዳቸው ያውቀዋን እንኳን አይደለም፣ የልጇን መርዶ የሚያውቁ ሰው መርዶ ያሳዝናልና፣ ያሰብኩት ለእናቱ ለሚስቱ እኔ እንጃ፣ ለዘመድ አዝማድ ሁሉ እንግዲህ። ሰው አብሮ ይሞትም ሞተ ጋር ግን ሀዘን በጣም የልጅ ሀዘን፣ እኔ እንጃ እንዴት እንደሚሆኑ ሳስበው። እንቅልፍ ወስዷቸው እስከሚነሱ ድረስ እንሸኩላለን እናት ስንሆን እንዲሁም ደግሞ በስደትም ያለነው አሁን አውርተናቸው አሁን ይናፍቁናን እያወሩን እራሱ ይናፍቁናን ና ያውን በስደት ላይ ከሞትም አሟሟት ያውን በስደት ላይ እንደዛ አይነት ተነፋፍቆ እረ በአላህ ሞትም ጌጥ አለው ትላለች አያቴ ና የሞትም ጌጥ አለው ትላለች። ድንገተኛ ሞትና ሰነባብቶ የሞተ ሞተ አንድ አይደለም ይላሉ። በሀገራችን ራሱ በዛው በራስጌ በግርጌ ሆኖ የቀበሩት ራሱ ማለት ነው። እና በጣም ከባድ ነው። ከድንገተኛ ሞት አላህ ይጠብቀን። ጓደኞች ይችን ከንቱ ዱንያ ይችን ከንቱ ዓለም ፍ ብር ብር ብር ብለን መጠን አላህዬ ብር አድርጎ እንዳመጣን ብር አድርጎ ለሀገራችን ይመልሰን እላችኋለሁ። ጓደኞች የክፉ ነገር ማና እያደርገን። በነገራችን ላይ እና እንግዲህ ቴዲ የማይቀረውን ሀገር ሂዷታል። አቤት አቤት! ለማሰብ ራሱ የሚቸግር ነገር እና እንግዲህ ለወላጅ ለዘመዶቹ መጽናናትን ተመኘን፣ ማለት ነው ሐባይቤ ያው እንግዲህ ምንም ማድረግ አይቻልም። ህይወት አንድ ነች። ከመለጠች አመለጠች በቃ። እና ያሳዝናል፣ ያሳዝናል በቃ። አይ ዱኒያ፣ አይ ዱኒያ። እኛ አንዱን ወተነው ነው አንዱን ደረጃ ወተነው ነው አንዱን እንደዛ አርገ ነው አንዱን እንደዛ አርገ ነው ስንል ሰው በሱ በአቋራጭ መጥቶ ለጥ ያደርገናል። ሞትን ሳይሆን አሟሟታችንን አላህ ያሳምርልን። እኔም ምን እላለሁ መሰላችሁ ቤት ውስጥ ራሱ ተቀምጠን ማለት ነው በዛ በጦርነቱ ሲተኮስ ምናምን ምን እላለሁ መሰላችሁ የአረብ ያላየ ሞቴን አይደለም ምፈራው አማሟቴን የአረብ እንዴት አርገ የሆነ የምትወስደኝ እላለሁ። በዛ የጭንቀት ውስጥ እንኳን ያለችኝ እንትን ማለት ነው። እና ራስ በራስ እንደዚህ በሰው እጅ መጥፋት ምናምን በጣም ከባድ ነው። እንደገና ደግሞ የሆነ ሲያርፍባችሁ ያለውን ስቃቄ እስኪ ለትንሽ ጊዜ እንደው ለአንድ ለሁለት ደቂቃ እሰቡት። እስኪ ላያችሁ ላይ ሲያርፍ ምን ያክል እንትን እንደሚላችሁ ማለት ነው እና ዞሮ ለማሰብ ለማሰብ እራሱ እንትን ይላል። ገንዘብ ገንዘብ ገንዘብ ገንዘብ ገንዘብ ብር አድርጎ አንጥቶናንና፣ እሱ ይድረስላችሁ። ለማንኛውም እሱ ይሆናችሁ ለወላጅ ለዘመዶቹ ለሱ መጽናናትን ተመኘን። እንዲሁም ደግሞ የምሰሩ እንደዚሁ በአንድ የምሰሩት ወንድሞቼ እለፉት፣ ማለፍ ኮ ይቻላል፣ ሁሉን ነገር ማለፍ ይቻላል። እውነት ለመናገር እልክ የትም አያደርሰንም። መተላለፍ፣ ሰይጣንን መስበርና መተላለፍ እያለ እንደዚ አይነት ነገር ባይፈጠር ምኞቴ ነበረ። ከተፈጠረም ደግሞ እንግዲህ ራሳችሁን ግልፍተኛ ላለማድረግ መሸነፍ ኮ ችግር የለውም። ግን እኛ ሀበሻ ስንባል በጣም ኃይለኝነታችን አንሸነፍም ባይነታችን ነውና ዞሮ ዞሮ እንግዲህ እኔ ቃል የለኝም። ብቻ እኔ ከብዳን የማይቻል የለም እንግዲህ፣ መቻሉን ይስጣቸው፣ ጽናቱን ይስጣቸው እያለን ወላጅ ቤተሰቦቹን ሚስቱን ከምንም ከማንም በላይ እናቱ እስከ እንደሱ እስከምትሆን ድረስ፣ እየየዋ ምስኪን እናት መሆን ዲያ ነው። እና መውለድ ስቃይ ነው። እውነት ለመናገር መውለድ መታደልም ነው፣ ስቃይም ነው። በነገራችን ላይ ና ዞሮ ዞሮ የምየናት እንግዲህ እሱ ያጽናሽ ነው የሚባለው። እሱ ወንደ ሱስ አፈር እስከምትሆን ድረስ ያውየየዋ ነው ያውሳቷ ነው። እና በጣም ከባድ ነው። ጓደኞች፣ ወጥቶ ከመቅረት ይጠብቃችሁ፣ ወጥቶ ከመቅረት ይጠብቀን። ሀበይቤ በጣም ወዳችኋለሁ፣ አከብራችኋለሁ። ሞትን ሳይሆን አሟሟታችንን አላህ ያሳምርልን፣ መጨረሻችንን አላህ ያሳምርልን። እኛ የምንኖረው ጊዜያዊ ኑሮ ነውና መጨረሻችንን አላሁ ሱብሃነ ወተዓላ ያሳምርልን። ከምንወዳቸው አላህ በሰላም ይደብልቀን። ሀባይቤ መልካም ሆኑልይ። በያላችሁበት አላህ ይጠብቃችሁ። ሰላሙ አሌይኩም።